የሶስቲን ህይወት ለማስተካከል ነው። በቃ እኔ ራሴ ያበላሽውት ነገር አለ። የራሴን ራሴ እቀጣለሁ። በቃ እኔ ያበላሽውታን ይቀጣለሁ ብዬ ምንም ተውና ምንም ተጣጥቆ ምንም ባላረገችው ነገር

በመጀመሪያ ለሀይሚ የምናገረው ነገር ቢኖር ሶሲ እንደዚህ ይሄን ምክንያት አድርጋ ከብሩክ ጋ እየመጣች እየተገናኘች እንድትለጣጠፍ ለምንድን ነው የምትፈቅጅላት? ሀይሚ ማለት ነው። የምሬ ነው የምናገረው። ለብሩክ በሰፊው መጣበታለው። በመጀመሪያ ደረጃ እንደዚህ እድል ለምንድን ነው ምሰጫት? ፕራንክ የሚኖር ምንም ይሁን አሁን ስለምሰሩት ነገር ግልጽ ባይሆንም፣ በመጀመሪያ ደረጃ ለምንድን ነው ይሄ ነገር በይቅርታ የማይዘጋው ሀይሚ ለምንድን ነው ማለት እዚህ እንዲደርስ ለምን ተፈለገ ሀይሚ ለምን ነገሩን አታሳጠሪውም ምክንያቱም በዚህ ምክንያት አንድ ቪዲዮ ብቻ ፕራንክ ስለተሰራ ሶሲ ከዳኒ ጋር ተጣልቻለሁ እያለች በዚህ ስበብ ሁሌ ከብሩክ ጋር መገናኘት አለባት ይሄን አንቺ ለምን ትፈቅጃለሽ የፈለገ ነገር ቢሆን ነገ ጧት ሌላ አዲስ ፕራንክ መስራት አትችም ሀይሚ እኔ ለሀይሚ የምናገረው ነገር ቢሆን ይሄን ነው ለምንድን ነው የምትፈቅድላት የምሬን ነው ምላችሁ ምክንያቱም ቢያንስ እንኳን አለባበሷን አስተካክለ ማምጣት ነበረባት። ለምን እንዲገናኙ ትፈቅዳለች? የፈለገ ቪዲዮ ይሁን ምንም ቢሆን ማለት ነው። ለሀይሚ የምናገረው ነገር ቢኖር ይሄ ነው። ዛሬ በእርግጥ ምንም አላለችም፣ ነገር ግን በቃ ሀይሚ ነገሩን አንቺ በቃ ጎበዝ ነሽ፣ ታታሪ ነሽ፣ ስማርት ነሽ፣ ጀግና ነሽ። ስለዚህ ይሄን ነገር ለራስሽ ተጠቃሚበት ለብዙዎቹ እየተረፍሽ ስለሆነ ማለት ነው ሀይሚ የመሬን ነው የምላቸው። ዛሬ እንግዲህ ሀይሚና ብሩክ በሀይሚ ቤት መተዋል ማለት ነው ከሶሲ ከዳንኤል ጋር ማለት ነው ቦራ ነው የመግቢያ ቪዲዮ የሰራ ሲቀጥል ሶሲ መታለች በመቀጠልም ዳኒ መጨረሻም ቅመሟ ሀይሚ መታለች ማለት ነውና እንግዲህ በጉጉት ስንጠብቃቸው ነበር ዛሬ የመጡበት ቪዲዮ እኛ የጠበቅነው ሌላ እነሱ የመጡበት ሌላ ቢሆንም ግን ያው ስላየናችሁ ደስ ብሎናል ይሻላል ማለት ነው። ይሄ ነገር ግን ወዴት ወዴት እየሄደ ነው? ዛሬ ደግሞ ጭራሽ ያልጠበቅኩት ነገር ነው የምር አሁንስ፣ እንደው ሰው በገዛ ስልኩ እንዴት ነው አላደለ። ራሳችሁን ትጠላላችሁና ሰላም፣ ሰላም ቤተሰብ እንዴት ናቸው? አለው ሰላማችሁ ብዛ በያላችሁበት እያልኩ ወይም ውድ ጨረቃ ቤተሰቦች ይኸው ዛሬ መጥተዋል። እንግዲህ ሀይሚ ስንጨነቅ ስንጠበብ ከተወራው ይልቅ እንደው ይሄ ይሻላል ልበል። ብቻ ስለመጡ ደስ ብሎኛል። ሀይሚንም ሁላቸውንም ሁላችሁንም ቡራንም ስላየ ነው እንግዲህ ብሩክ የመግቢያ ቪዲዮ በመስራት ከብሩክ ነው የምጀምረው እውነት ለመናገር። ማለት ብሩክ የመግቢያ ቪዲዮ የሰራው ብቻውን ዳኒ እስከሚመጣ ድረስ የተናገረው ሪል ነው ማለት በቃ። እንዴት ነው የሰራውት ነገር ፕራንክ ነው፣ ግን ደግሞ ሊረዱኝ አልቻሉም። ዳኒም ሊረዳኝ አልቻለም። እያለ ነው ሲል የነበር ማለት ነው። ከልቡ ነው እያወራ የነበረው። በቃ ደክሞኛል ማለት ነገሩ ቤተሰብ ጋም ደርሷል፣ ወንድሞች ጋም ደርሷል። ከዚህ በላይ ዛሬ የመጨረሻዬ ነው ብሎ እንግዲህ የመግቢያ ቪዲዮ ሲያወራ ብቻውን ሪል ነው እንደመረረው ነገሩ፣ በጣም እንደሰለቸው ነው የተናገረ። እና ሲቀጥል ደግሞ ሶሲ መታለች ማለት ነው። ሶሲ በምን ሂሳብ እንደሆነ አላውቅም ማለት ን ካለባበሷ ነው የምጀምር ማለት እነ ብሩክ ጋ ቪዲዮ ስትመጣ ነው እንደዚህ ለብሳ የምትመጣው። ና እንዴት እንደሆነ አይገባኝም። ማንን ነው ለማስቀናት የምትመጣው? እዚህ ጋር ያለው ብሩክና ዳኒ ነው። ሌላ ሰው አለ እንዲ? እኔ በጣም ነው የምናደደው፣ የምሬ ነው እላችሁ እና ቢያንስ እንኳን አለባበሷን አታስተካክልም እንዲ ብሎ ሁላ ይቅርና ማለት ነው የምር ምን እንደምል አላቅም ማለት እንዴት ነው ለምንድን ነው ከህይወታቸው ማትወጣ ሶሴ ማለት ነው ለምንድን ነው እንዴት ነው አራታቸው እየተገናኙ ሰላም ሊወርድ የሚችለው ዛሬስ እንዴት ነው እስኪ ይሄ ቪዲዮ ምንድነው አላማው እስኪ ምንድነው አላማው ሀይሚ እንግዲህ ነገሩን ትቸዋለሁ ነገሩን ትቸዋለሁ በቃ ባየውት ነገር ያስደበረኝ ነገር ተናግሬ ያለው ነገሩን ትችኋለሁ ብላ ዛሬ ሀይሚ ምንም አላወራችም። ብዙ አላወራችም። የሚያመላክተው ዳኒና ሀይሚ በአንድ ሳይድ እንደሆኑ ነው፣ ቪዲዮ ላይ የተረዳሁት ማለት ነው። እና ስለ ብሩክም ስለ ሱሲም በጣም ነው የምናገረው ያለኝ ማለት ነው። የምር ዛሬ ሀይሚ ምንም አላወራችም በቃ ማለት እንዲሁም፣ አንዳንዴ ዳኒና ብሩክ ሴጣሉ ያልጠበቀችው ነገር እንደሆነ ነው የሚያመላክተው። ብዙም አላወራችም ሀይሚ። ነገሩን ትችኋለሁ ነው ያለችው ማለት በሰአቱ ተናድጃለሁ፣ የተናገርኩትን የደበረኝን ተ ነግሬ ያለው አሁን ላይ ግን ነገሩን ትቻለሁኝ ነው ያለችው ማለት ነው። ብሩክ ደግሞ ሀይሚን በመከራ እሷ ለማግኘት በቃ የገነት ቤትን እንደማግኘት ቁጠሩት። በመከራ ነው ያገኘዋት። ላገኛት አልቻልኩም ትናንትም ስንጨቃጨቅ ነው የዋልነ ብሏል ማለት ነው ብሩክ የሚናገረው። እየማለም ስለሆነ በጣም እንደሰለቸው እንደመረረው ነው የሚናገር ብሩክ ማለት ነው እና ማለት ሶሲ ማለት ነው አሁን ለእናንተ የማቀርብላችሁ ጥያቄ ቢኖር ለጨረቀ ቤተሰቦች ሶሲ ማለት ነው የስንት ዓመት የስንት ዓመት ነው ማለት የስንት ዓመት ችግሯን ነው ብሩክ ላይ እየጣለችው? ይሄን ብቻ ነው እኔ ማወቅ ምፈልገው፣ ማለት አሁን። እንዴት ነው ከባሌ ጋር አንድ ቪዲዮ ስለተሰራ እሷና ዳኒ ስለተጣሉ የግድ ከብሩክ ጋር አሁንም መለጠፍ አለባት እንዴ? ራሷን አችልም እንዴ? ለምንድን ነው ራሷን ችላ ማትታረቀው እንዴ? ብሩክ ለምን ዛሬ የመጨረሻ ነው ብሏል አደላ? የመጨረሻው ከሆነ ጥሩ ነው ብሩክ ማለት ነው። ሁለተኛ ግን ለምን ያገኛታል ሶሲን እንዴ? ለምንድን ነው አንድ ቪዲዮ ስለተሰራ፣ በዚህ ቪዲዮ በተሰራው ቪዲዮ ነው ዳኒ እና ሶሲ የሚለያዩት፣ ወይስ ከዳኒ ጋር ተጣልቻለሁ ብላ ከብሩ ጋር ለመሆን አስባ ነው? አልገባኝም። የሶሲ ማለት ነው። የምር ነው የምላችሁ። አሁን እዚህ ጋ ሀይሚ ምንም እየተናገረች አይደለም። ጸጥ ብላ ነው ያለች። ነገሩን እያየች ነው በትኩረት ማለት ነው እና አሁን ሀይሚ ከዳኒ ጋር መጣም ሁለቱን ፕራንክ እያደረገችም ሊሆን ይችላል አይታወቅም። እንደዛ ብያ ስብ ያለው እኔ ግን እኔ አሁን ትኩረቴ ዳን እንትን ብሩክ ላይ እና ሶሲ ላይ ነው። ለምን ቢባል ስትመጣ ራሷ አይታችኋታል። የከፋት ያዘነች ሳይሆን በቃ እንዴት ነው ሞዴሊስት፣ አርቲስት እንትንዋን እያሳየሽ ማለት ነው። ቅር እንዳለ ማለት ነው። ያኔ ሴትነቷን ቆንጆ መሆኗን ምናምንዋን ግልብጥብጥ እያለች ነው የምትመጣው። እና ይቅርታ አድርጉልኝ ይሄን ስል ምክንያቱም በቃ እኔም አልወድም ማለት እኔ አሁን በእኔ ጓደኛ ላይ እንደዚህ አንድ ሰው ቢያደርግ አልወድም ማለት ነው። ምክንያቱም በቃ ጥሩ አይደለም እንደዚህ። ለምንድን ነው እንዲህ አይነት አክት የምታሳየው ሰው ሲ ማለት ነው እንዴ! ባሏን መታረክ ከፈለገች እኮ በቃ ዶርሞ ትሄድና ትለምነው ይታረቃታል። እሱ አንድ ቪዲዮ እንደዚህ ፕራንክ አድርጎ ተሰርቷት ሰርቷት ወዲያው አይደል እንደ ታረቁት። አሁን ሃይሚ ላይ ይሄ ነገር ተሰርቶ አያውቅም። ለሃይሚ አዲስ ነው፣ እንኳን ለሃይሚ ለኛ በቃላ አይደል እንደ ሰርፕራይዝ ነው የሆነው እንደዚህ አይነት ቪዲዮ ሲሰራ። ሶ ሃይሚ ለሷ አዲስ ስለሆነ እንዲህ አይነት ፕራንክ በሷ ተሰርቶ ስለማይታወቅ ሃይሚን በሰዓቱ አስደበራት፣ የተናገረችውን ተናገረች። ይቅርታም አድርጋለች፣ ግን ሰላም አልተመለሰም ቢሆንም ግን ይሄ ነገር ይሄ ፕራንክ ላይ ለሶሲ ሁለተኛዋ ነው እንደ ሁለተኛዋ ነው። ዋናውን የራሷ ላይ ሰርታ እዛው ላይ ነው ለባሏ ይቅርታ ያደረገችለት ማለት ነው። አሁን በምን ሂሳብ ነው እሷና ብሩክ በሰሩት ቪዲዮ እኔና ዳኒ ተጣልተናል ብላ? እስከመቼ ነው ብሩክ ነው የምታገኘው እንዴ መቼ ነው የሚቆመው? ማለት የብሩክና የሶሲ ግንኙነት መቼ ነው የሚያበቀው? እንዴ ብሩክ በቃይ ብሏል። ከዚህ በኋላ በቃይ ብሏል። በቃይ ብላል ብሩክ ከዚህ በኋላ ሶሲን እንዳታገኛት። እንዴ ሶሲን በየቀኑ የምታገኛት ከሆነ በቪዲዮ እንደዚህ የምትገናኙ ከሆነ እንዴት ነው ከሀይሚ ጋር ሰላም ሊፈጠር የሚችለው? ምንም ይሁን ምን መቼም ሀይሚ እኮ ሁሉንም ነገር አውጥታ አትናገርም። ማለት ሚዲያ ላይ የሚነገረውን ብቻ ነው የምትናገረው ሀይሚ። ምክንያቱም መቼም የሚነገራለ ማይነገራል አደል? የሶሲና የብሩክ ግንኙነት ያኔ የቆየ ቢሆንም ቤስት ፍሬንድ ነው እያለች ሁሌ አፏን ሞልታ የምታወረው ነው አደለም። በቃ አንድ ሴት ጓደኛ ይቅርብ ብሩክ ማለት ነው፣ የፈለገ ይሁን ሕይወት ግን የሚበጠብጥ ከሆነ የእንተን እና የሀይሚን ህይወት የሚበጣበት ከሆነ ለምን አስር ጓደኛ አይሆንም። ስለዚህ ብሩክ አሁንም ሰላምዬን ማግኘት እፈልጋለሁ ካልክ ከሀይሚ ጋር በቃ ንጹህ እንደ በፊቱ መለሳለሁ ካልክ በየትኛውም አይነት በየትኛውም ሁኔታ ሀይሚንም ፕራንክ አድርጊልኝ ብለህ እንዳታመጣት ከእሷ ጋር ያለህን ግንኙነት ካት ነው ማድረግ ያለብህ ብሩክ ማለት ነው፣ የምር ማለት ነው። አሁንን እዚህ ላይ ብሩክን መውቀስ ምናምን ፈልግ አይደለም ማለት፣ በቃ እሷ እኮ እየተጠቀመች ነው ያለችው። እየተጠቀመች ነው ስላችሁ አሁን ዛሬ ታችኋታል አይደለ? ብሩክ ነው ስሬሱኖ እያወራ ያለው ማለት። ደሞስ በምን ሂሳብ ነው ብሩክ አንተ ለሶሲ ጠበቃ የምትሆነው? ነው ብሩክ ሴት ለሴት ልጅ ትልቅ ክብር አለ። ሴቶችን ታከብር አለ። ለእናት ክብር አለ። ለሴት ልጅ ክብር በምትሰጠው ልክ ክብር አለ። ይሄን እናቃለን። አሁን ሳይሆን ከዚህ በፊት ማለት ነው። ነገር ግን እሷ እንደዚህ እየሆነች እሷ እንደዚህ እየሆነች መቼም ለሰው ሚስት ወይም ለሰው ፍቅረኛ ብሩክ ጠበቃ ትቆማለ ብዬ አላስብም። ወይም ደግሞ እነ ሀይሚን ለመበቀል ፈልገ ካልሆነ የፈለገ ፍቅረኛውን ቢመታት የፈለገ ቢያደርጋት መብቱ ነው ዳኒ ማለት ነው። የምር ማለት ነው። ማለት እዚህ ውስጥ ብሩክ ምንም አያገባው ምንም ማለት ነው። ምክንያቱም ሌላ ነገር ነው የሚሆነው እንዴ ዳኒ መብት አለው እኮ ፍቅረኛውን የመማታት፣ ምን ማለት መብት አለው። በእንደዚህ አይደለም ብሩክ፣ አንተ ማለት ለሴት ልጅ ክብር የምትቆመው በእንደዚህ አይደለም። አንተ ለሴት ልጅ ክብር በምትሰጥበት ቦታ አለ፣ ቦታ ማለት ነው። ግን እዚህ ላይ ትክክል ነው ብዬ አላስብም። በምንም ሂሳብ ለሶሲ ጥብቅና ልትቆም አትችልም ብሩክ ማለት ነው። ምክንያቱም ሀይሚ ፍቅረኛ ፊት አለቻ እንዴ ምን አስባ ነው ሶሲ ያንተ ጎን የሆነችው? በቃ ራሷን ችላ ራሷን ችላ ትታረቅ። ካልታረቁም የራሳቸው ጉዳይ እንዴ በአንድ ቀን ይሄ እኮ ኬዝ ነው። በቃ ምክንያት ምክንያት ነው እንጂ አንድ ቀን በተሰራ ቪዲዮ ሀይሚ እኮ ነገሩ አናድዳት እንጂ እኮ ነገሩን አሁን አብርዳ ወደ ሰላሟ ስትመለስ ከብሩ ጋር ትቀጥላለች። ታዲያ አንድ ቪዲዮ ስለተሰራ ከብሩ ጋር ፕራንክ ስለተሰራ ሶሲ ሁሌ ከዳኒ ጋር ተጣልቻለሁ እያለች ብሩክን ማግኘት አለባት? እንዴ ለምንድን ነው እንደዚህ የሚሆነው? እንደ ይህን ነገር ብሩክ በቃ ማለት የምር ስናገር ማለት ነው። ብሩክ ከሶሲ ጋር ያለህን ግንኙነት አይደለም ጠበቃ መቆም ቀርቶ ከእሷ ጋር ያለህን ግንኙነት ከታድርገ ነው መቁረጥ ያለብህ። ምክንያቱም ከሀይሚ ስለማት በልጥ ማለት ነው። የሀይሚ ሰላም እንዲመለስ፣ ያንተም ሰላም እንዲመለስ ከተፈለገ ከእሷ ጋር ያለህን ግንኙነት ማቆምና ማቆም ብቻ ነው። ምክንያቱም አያስፈልግም። እኔ የገረመኝ ነገር ቢኖር ኢቨን እንኳን ብሩክ ለምንድን ነው በስነ ስርዓት የማታወራኝ? እያለ ከዳኒ ጋር ሲከራከር እሷ ኮ ትስቃለች። ለምንድን ነው የምትስቅ? በቃ ማለት የውሸት ነው። እንዴት ተጣላችሁት ከዳኒ ጋር? በቃ አንቺ በውሸት በውሸት ተጣልቻለሁ እያልሽ ምክንያት እየፈጠርሽ ብሩክ ጋር መምጣት የለብሽም። እንዲራ ይደብራለን። እኔ የምር ምን ብዬ እንደምናገር አላውቅም። በጣም ነው የሚደብረው። የሶሴ ማለት ነው እንዴ አለባበሷ ስርዓት የላት እንዲህ በይሆን ሙሉ ልብስሽ አትመጭም። ልብአት እንዴ ሀይሚ እኮ አለች። ምን ሆነሽ ነው አንቺ? የሀይሚ ጓደኛ እኮ ብሩክ አለ። አይደብርሽም እንዴ? በጣም ነው የሚደብር የምር እንዴ። ሴቱ ናችሁ፣ ለምንድን ነው በሴት እንደዚህ አክት የምታደርጉ? ባልሽን ማስቀናት ከፈለግሽ ባልሽን መፈተን ከፈለግሽ ከብሩክ ሌላ ወንድ የለም እንዴ? በቃ በቃ። አንዴ ቪዲዮ ተሰርቷል። ከዚህ በኋላ ብሩክን ተፋችሁ፣ ሶሲ ማለት ነው። ብሩክን ተፋችሁ በቃ ማለት ከታረቅሽ ታረቅሽ፣ በቃ ካልታረቅሽ ደግሞ ጀስት አንድ ቪዲዮ ነው የሰራው። አለቀ በቃ። በራስሽ መንገድ ታረቂ። እንዴ ከዚህ በፊት እኮ ብዙ ጊዜ ተጣልተሻል ከጓደኞች ጋር ከዳኒም ጋም ተጣልተሻል። ያኔ በመጨረሻም ብሩክ እናንተ እንድትለያዩ ምንም ኮሽታ እንዲፈጠር አንፈልግም በዚህ መልኩ። ስለዚህ ብሩክ እባክህን ከህይወትህ አስወጣቸው ሁለቱንም ማለት ነው። ሰላም ክን ስለምትፈልግ ሀይሚንም ማጣት እንደሌለብህ ስለሚሰማኝ ሶሲን ከህይወትህ በቃ ውልቅ አርገ ማስወጣት አለብህ ብሩክ ማለት ነው የምር